ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በእያላችሁበት ሰላማችሁ ዛ እያልኩ ተወዳጁን ድራማ መንታ መንገድን ይዤላችሁ መጥቻለሁ እንድትከታተሉ በአክብሮት ጋብዛለሁ። መልካም ቆይታ። ቤተሰቡ በሙሉ በተሰበሰበበት ሳሚት ግራ እየተጋባ የሰማውን ሚስጥር ማመን እየከበደው እየተንቆራጠጠ ሁሉንም የሚመለከት ሜሊክ ጋርም ቀረብ እያለ ይጠራታል። ሜሊክ፣ ኖህ እውነት ነው የሰማሁት? ነገር እናታችሁ ስምሩ ነች ወይ የእናንተ እናት ነች ወይ ስምሩ? ሁሉም በድንጋጤ ውስጥ ይዋጣል። ከተቀመጠችበትን ባንባ እያላት ትነሳለች። ሻሚት እውነት ነው እናታቸው ነኝ። ምንድን ነው ያልሽው? አንቺ ምን ማለት ነው? ኖህም ግራ ይጋባል። እማዬ ምንድን ነው ያደረግሽው? እንዴት እንደዚህ ትናገሪያለሽ? እየቀለድሽ መሆን አለበት። የማይረባ ነገር አትናገሪ። እያለቀሰችም ትናገራለች። ኖህና ሜሊክ ልጆቼ ናቸው። አዎ የኔ ልጆች ናቸው። ሁሉም ይደናግጣሉ። አዎ ልጆቼ ናቸው። የወለድኳቸው ልጆች ናቸው። አምጬ የወለድኳቸው ልጆች ናቸው። መንታ ልጆች ናቸው። የካድኳቸው ናቸው። እኔ ክጃቸዋለሁ። ለአንድ ቀን እንኳን አልታቀፍኳቸውም። ጠረናቸውን እንኳን አላሸተትኩትም። አላቀፍኳቸውም። የካድኳቸው፣ የጠላኋቸው ልጆቼ ናቸው። ሚሊክም እያረከሰ ትናገራለች፣ አው ሳትታቀፊያቸው፣ ጭራሽ አይደለም። እውነት ነው፣ በፍጹም አልታቀፍኳችሁም። እውነት ነው፣ አልታቀፍኳችሁም ልጆቼ፣ ምክንያቱም እናንተ የተወለዳችሁት ከጭራቅ ሰው ነበር፣ ከደፋሪ ሰው ነበር የተወለዳችሁት እናንተ እያለ ስቅ ስቅ ብላ ስትናገር ሁሉም ይረብሻል። የዚህን ጊዜ ነው ግራ እየተጋባ ይጠይቃል፣ ምንድን ያልሺው ሚሊክም? ትጨነቃለች፣ እንዴት ሊሆን ይችላል? የምን ደፋሪ ነው? ስለምንድን ነው የምትናገሪው? አው እውነታውን ዛሬ ሁላችሁም ማወቅ አለባችሁ። የእናንተ አባት ሀሊል ነው። አው ሀሊል ነው አባታችሁ እኔ አስተማሪ ሆኜ በምሰራበት ወቅት በፍጹም ከኔ ፍቃድ ውጭ በሆነ መልኩ እኔ በፍጹም ሳልስማማ ያለኔ ፍቃድ እያለች ስቅስቅ ብላ ስታለቅስ፣ ህክመትም እየተገረመች ትናገራለች። እንዴት የሚገርም ነገር ነው ባካችሁ! ለማንኛውም ሁላችሁም ወቁት። ልጆቼን ካልኩት እናንተን አልቀበልም ያልኩት ለዚህ ነው። እኔ ፈልጋችሁ ነበረ እወዳችሁ ነበረ፣ ነገር ግን እናንተን በምመለከትበት ሰዓት አይኗችሁን እንዲሁም ደግሞ ፊታችሁን ስመለከት ያ ጭራቅ የሆነ ሰው የእሱ መልክ ይታየኛል። ለዛ ነው ከእናንተ መራቅ የፈለግኩት። እናንተን መካድ የፈለግኩት ለዚህ ነው፣ እሱን ያስታውሰኛል። ልጆቼ የጠልቻችሁ አይደለም። እኔ እናንተን በምመለከት ሰዓት ሁልጊዜም ቢሆን ያ ነገር እንዴት እንደተፈጠረ እንዴት ጭምድድ አድርጎ እጄን እንደያዘኝ ያደረገኝን ነገር በሙሉ አስታውሳለሁ እናንተን ስመለከት። አዎ ጥርቅም አድርጎ ከያዘኝ በኋላ መሬት ላይ እንዴት አርጎ አሽቀንጥሮ እንደደፋኝ ትዝ ይለኛል። እንዴት እንደወረወረኝ ትዝ ይለኛል። ኖም እየተንቀጠቀጠ እምባው እየፈሰሰ ይናገራል። እኔ በፍጹም አላምንም፣ በፍጹም ይህንን ነገር ያደርጋል ብዬ የእኛ አባት ይሄን ነገር ያደርጋል ብዬ በፍጹም አላምንም አስገድዶ እንደዚህ ነገር ያደርጋል ብዬ አላምንም ምን እያልሽ ነው ያለሽው አስገድዶ ደፍሮኛል እያልሽ ነው ያለሽው ነገር እንዴት ይሆናል ኖህ ልጂ እኔ አፍርበታለሁ በተደረገው ነገር እጅግ አሳፋሪ ነገር የፈጸመው አባት አዎ ይሄ ነገር አሳፋሪ ነበረ ለማንም መናገር አልቻልኩም ነበረ ሁል ጊዜ ማፍርበት ነበር ለእናቴ እንኳን ይህንን ነገር መናገር አልቻልኩም በውስጥ ያምቄው ነበር የያዝኩት ለዘመናት ቶሎ በይ ቶሎ በይ እህቴ እህቴ ሚልክ ፎቶዎቹን በፍጥነት አንቺ ስጪ አንቺ ፎቶውን ፎቶውንም በእጁ ከያዘ በኋላ ከፍ አድርጎ ለእናቱ እያሳየ ይናገራል ይሄ ነው አደለ ይሄ ነው። ምን እያልሽኝ ያለሹ? ተመልከች። እዚህ ጋር አንቺና አባዬ ተቃቅፋችሁ በፍቅር ነው ያላችሁት። እንዴት ነው እሱ የሚደፍርሽ ንገሪኝ። እላው ላይ ጥምጥም ብለሻል፣ አይደለም እንዴ? እንዴት ነው ደፈረኝ የምትይው? እውነቱን ተናገሪ። እንዴት ነው የሚደፍርሽ ይሄ ሰውዬ? ምን እያልሽኝ ያለሹ? ንገሪኝ። ሜሊክን ፎቶ ጋር ለእናቷ እያሳየት እናገራለች። ተመልከች ይሄው ተመልከች በጣም በፍቅር ነው ያላችሁት ደስተኛ ነበርሽ ፊትሽ ላይ ፈገግታ ነበር እሱም ደስ እያለው ነበር ሁለታችሁም ደስተኛ ነበራችሁ ከዚህ በተጨማሪ እዚህ ፎቶ ላይ የተጻፈውን ነገር ተመልከች ሶምሩና ሀሊል ይላል አስራ ዘጠኝ ዘጠና ስድስት እንዴት ነው እሱም እሱንም አትወጂም ማታፈቅድ ከሆነ ፈገግታሽን የሰጠሽው እንዴት ልታቅፊው ቻልሽ እንዴት ደስተኛ ሆነሽ ፎቶ ተነሳሽ ንገሪኝ ኖም እየተናደደ ይናገራል አዎ ልትነግሪን ይገባል ወይስ ደግሞ ፎቶ ስትነሺ እጭንቅላትሽ ላይ ሽጉጥ ተደቅኖ ነበረ አስገድዶች ነበረ ይኸውላችሁ

እኔ እና እሱ ደስተኛ በነበርንበት ወቅት የነበረ ፎቶ ነው። መጀመሪያ ላይ ልጆቼ ይውላችሁ እኔ ወደው ነበር። አባታችሁን ምን አይነት ሰው እንደነበረ በደንብ አላውቅም ነበረ። ልክ እንደ እኔ ሌላ ተማሪ የምታስተምር መምህር ነበረች። ከእሷ ጋር ቀለበት ለማስር አስቦ ነበረ። እኔን ቅምጦ አድርጎኝ ነበረ። የዛን ጊዜ ሌላ ሴት ነበር የፈለገው። ይህን ልክ እንደሰማው ይህ ሚስጥር እንዳወቀው ከአባታችሁ ተለያየው ከእሱ ጋር መለየት ፈለጉ። እኔ ግን እየራኩት በመጣው ቁጥር እሱ በፍጹም ሊርቀኝ አልፈለገም። መለየት አንችልም አለኝ። የዛን ጊዜ ነው ይውላችሁ ሁሉም ነገር የተበላሸው። ማንነቱን በደንብ ያረጋገጥኩት የዛን ጊዜ ነው። ከዛ በኋላ ነው ያለ ፍላጎት የደፈረኝ ኖህም ይናገራል በእውነት ታሳፍሪያለሽ በጣም ነው የምታሳፍሪው ይህንን እኮ ነው ያልኩት አይደለም እኔ በፍፁም ብናገር የሚያምነኝ ሰው አላገኝም ብዬ ነበረ እሱን ያረጋገጥልኝ ኖህ አላመናችሁኝም አይደለም በእርግጥ ከእሱ ተወልዳችሁ እናንተ ከዚህ ቀደምስ ምን እንደነገራችሁ ስለ እኔ ምን እንዳላችሁስ ማን ያውቃል ይህን ሁሉ ዓመት ምን እንደሰበካችሁ የማውቀው ነገር የለኝም ሜሊክም ትናገራለች ይበቃል በቃ ገብቶናል አዎ ጥለሹ ሄደሻል አባታችንን የሆነው ይሁን ግን ትንሽ እንኳን አታፍሪም ትንሽ እንኳን አያሳፍርሽም ወይ? ያደረግሽው ነገር እኛ ልጆችሽ ላይ፣ እፍረት የሚባል ነገር የለሽም፣ ክብር የሚባል ነገር የለሽም። አዎ በፍጹም መጠቀም የለብሽም የእኛን አባት በመጥፎ ነገር እንድንስለው ለማድረግ ያደረግሽው ሙከራ በፍጹም አልተሳካልሽም። ይበቃሻል በቃ ውሸት አምንሽ አንቺ። እኔ ውሸቴን አይደለም እየተናገርኩ ያለሁት፣ ውሸት አይደለም የተናገርኩት። እናቷም ግራ እየተጋባች ትናገራለች የእኔ ውድ ልጅ የኔ ውድ ልጅ ህክመትም ትናገራለች ምንድነው እሱ የአንቺ ውድ ልጅ ብቸኛዋ ውድ ልጅሽ አሁን የእናንተን ውሸት ማን ይቀበላቸዋል ከዚህ በኋላ ማንን ነው የምታጃጅሉት እናትና ልጅ በቃ ልጆቿ እውነቱን አውቀዋል ፎቶግራፍ ማረጋገጫ አላቸው በቃ ከባሏ ጋር ተስማምታ ነበረ ወለደች ከዛ በኋላ ልጆቹን ካደች ምንድነው እሱ የምትደግፊያት እናቷ ስለሆንሽ እውነታውን መቀበልም አለባችሁ ህክመት አሁንም ቢሆን ጠጋ ብላ እሺ ሱምሩ፣ ምንድን ነው እሱ? እባክሽ፣ ድሀ ስለ ነበረ ነው አደለ ጥለሹ የሄድሽው፣ ልጆቹንም ጥለሽለት የሄድሽው ለዛ ነው አደለም? እንዴ ይበቃሻል አንቺ! ኧረ ተረጋጊ ሱምሩ። ምንድን ነው እሱ እንደዚህ መበሳጨት? ሻሚትም ይናገራል። ይኸውልሽ ተመልከቺኝ ሱምሩ፣ መቼ ነበር ቆይሽ ያወቅሽው? ሁሉን ነገር ያወቅሽው መቼ ነበረ? ኖህም ይናገራል። ከመጀመሪያው ጀምሮ ታውቃለች። አዎ ከመጀመሪያው ጀምሮ ታውቅ ነበረ እኛ ወደዚህ ሀገር የመጣ ነው ወደ አካባቢው የመጣ ነው እሷን ለማግኘት ነበር፣ እናታችንን ለማግኘት ነበር። ሜሪክም ትናገራለች እኛ ከእሷ የምንፈልገው ነገር አልነበረም። የእናትነት ፍቅሯንና እንድታቅፈን እና እንድትስመን ብቻ ነበር የምንፈልገው። እናት እንድትሆነን ብቻ ነበር የፈለግ ነው። እኛ ከአንቺ ምንም ነገር ድንቡሎ ሳንቲም የምንፈልገው ነገር አልነበረም። ልክ ነው። ልክ ነው የተናገረችው ነገር ልክ ነው። እኛ ከአንቺ ምንም ነገር አንፈልግም ነበረ፣ ገንዘብም ሀብትም አንፈልግም ምንም ነገር እያለ እየተናገረ ባለበት ይዛትም ከተቀመጠበት ተነስቶ ጀርባውን የኖህን ጀርባ መታ መታ ያረገዋል። ኖህም ዞር ሲል ይዛት በቦክስ መጥቶ ኖህን ይጥለዋል። ሁሉም ይደናገጣሉ። ኖህ ኖህ! ምንድናችሁ እናንተ የምትበጠብጡት ቤተሰባችንን፣ የምትበጠብጡት በዚህ ሰዓት መታችሁ ማናችሁ እናንተ? ለቀቁኝ! ለቀቁኝ! በቃ አልገባችሁም? አባዬ ይኸውልህ፣ አልገባም እነሱ አውቀው ይሄን ቤተሰብ ለመንጣት እን የመጡት እነዚህ ሁለት ልጆች አላማላቸው እያልኩ ነው የራሳቸው አላማ ነበራቸው። ቻን ቻን ጃን ይኸውልህ፣ እባክህ አዳምጥን፣ እባክህ አዳምጠኝ እያልኩህ ነው። ይኸውልህ አላማ አላቸው፣ ሊበጠብጡን ነው የመጡት። ከእነዚህ ሁለት ሰዎች ጀርባ የሆነ ሰው አለ እያልኳችሁ ነው፣ እመኑኝ እባክህ ረፍ። እባክህ ልጄ፣ እባክህ የምትናገረውን ነገር አቁም። አባዬ እነዚህ አውቀውን የመጡት ለጥሩ ነገር አይደለም፣ የመጡት ሊበጠብጡን የመጡት እያልኩ ነው። ህክመትም ትናገራለች። እሱ የተናገረው ነገር ትክክል ነው። እነዚህ ልጆች፣ እነዚህ ሁለት ልጆች መጥፎ ናቸው። ለዚህ ቤተሰብ ጸር ናቸው። ሁላችሁ ሁላችሁም አዳምቱኝ። አላን ላይ ሆኜ የተመታሁትን ነገር ታስታውሳላችሁ። ተደብድቤ ነበረ በእንደነዚህ አይነት ሰዎች፣ እንስሳ ሰዎችን የተመታሁት ምን እያልክ ነው ልጄ? አሁን አሁን አባዬ፣ ቤኒያምን ቢሆን ይህንን ነገር ያውቃል። ንገራቸው ቤኒያም። እነሱ አይደሉም ወያገቱኝ። አቶ ሰሚት የተናገረው ነገር ትክክል ነው ነው ይህ የተረገመ የተረገመ ኖህ የሚባለው እንዲሁም ደግሞ አምስት ሰዎች ልጅህን ያጠቁት እነሱ ናቸው። በዱላ የደበደቡት እነሱ ናቸው። እንደ ቆሻሻ ደብድበው ጥለውታል። በመጨረሻም ፍስፍስ አድርጌ ያመጣሁት ምንድነው? እሱ የምታወሩት እናንተ ሰዎች እኔ አደለውም እንደ በጥፍ የመታሁት እኔ ነኝ የመታሁ። ንገረኝ፣ አንተ የአንተ ሰዎች ነበሩ። የማላውቅ እንዳይመስልህ አንተ የተረገምክ። ምን እያልክን ያለው ልጅ ምንድነው የምትቀባጠረው? ምን ይፈልጋል ከአንተ፣ ካንተ ምን ያገኛል? አንተም በማስደብደብ ንገረኝ አባዬ ይኸውልህ አባዬ፣ ምን መሰለህ መጀመሪያ እሱ ተመቶ ነበረ። ለዛ ምላሽ የሚሆን በቀል መሆኑ ነው። ይኸውልህ ተረጋጋ። ይኸውልህ አንተ ልጅ፣ ለማንኛውም ተረጋጋ። ለምንድን ነው አንተ ያስደበደብገው? መጀመሪያ ምን እያልክ ነው ያለው አባዬ? ጠርጥሬ ነበራ በዛን ወቅት ልክ እንዳክስቴ ጠርጥሬው ነበረ? ይሄ ብቻ አይደለም። አያቴንም ራሱ እያጭበረበሩ ነበር እነዛ ሰዎች። ለዛ ብዬ ነዋ ከዛን ጊዜ በኋላ እማዬ ራሱ እማዬ አደለችም እያልኩ ነው ያለሁት አባዬ። ተረብሻለች። ለእነዚህ ሰዎች ሁሉም ነገር ጨዋታ ነበር አባዬ። ይኸውልህ ምንም ተፈጠረ ምንም፣ አባዬ፣ እነዚህን ሁለት ልጆች ወደዚህ ቤት እንዲመጡ ያደረገው ያንተ ጥላት፣ የዚህ ቤተሰብ ጥላት። ሰው አለ፣ ከጀርባቸው ሰው አለ እያልኩ ነው አባዬ። ቤተሰባችንን ለመበጥበጥ፣ ቤተሰባችንን ለመከፋፈል ከኋላ ሰው አላቸው። ህክመትም ትናገራለች። እውነትን የተናገረው ልጁ ማን እንደሆነ ግን ማወቅ እፈልጋለሁ ወንድም። ይኸውልህ ይሄ ብቻ አይደለም ይህ ቤት ያማረበት ቤት የነበረው ቤት እንዴት ነው እሱ ሊቃጠልና አመድ ሊሆን የቻለው? ያ ቤት የተቃጠለው ለምን እንደሆነ ታውቃለህ ወንድሜ? ውድ እናቱን ለማትረፍ ነበረ ሱምሩ፣ ከዛ በኋላ ጀግና ለመባል። አንተ ግን በአንጻሩ ወንድሜ ምንድን ነው ያደረግከው? ለዛ ምላሽ ምን ሰጠ? ጭራሹን አንገታችን ላይ እንዲጠመጠመው አደረግካቸው። ሁልጊዜም ቢሆን እኔ ጥያቄ ይፈጥርብኝ ነበር፣ እያንዳንዱ ነገር ለምንድነው እንደዛ ያደረግከው አልኩ። ምክንያቱም ውዷ ሚስትህን ሱምሩን ስላዳሉ ጀግና አደረግከው ራስህ ስለዚህ ወደ ታሪኩ መጀመሪያ መመለስ ይኖርብናል። ሁሉም ነገር የተፈጠረው በአጋጣሚ ነው እያላችሁኝ፣ ባልሆነ፣ በፍጹም አይደለም፣ ይውላችሁ እኔ ህክመት እያንዳንዱን ነገር ገጣጥም ያውቀዋለሁ። በፍጹም አቅዳችሁን ይህን ሁሉ ነገር ያደረጋችሁት እነዚህ ልጆች ወደዚህ ቤት እንዲገቡ ያደረጋችሁት፣ ሀፍረተ ቢሶች፣ የምታሳፍሩ እናትና ልጅ። ቻንም ይናገራል። የዛን ጊዜ የቀለበት ስነ ስርዓቱ ጊዜ አንቺ አስተናጋጅ ነበርሽ አይደለም? እሱስ በአጋጣሚ ነው ወይስ ደሞ አውቀሽ ነው ያደረግሽ? አስተናጋጅ ነበርሽ እያለ ሜሊክን ያፋጥጣታል። ይሄ ጉዳይ ስላንተ አደለም ባክ። ከኔ ጋር ካልሆነ ከማጋ ነው የሚገናኘው። ይሄ ጉዳይ ባክሽ በአጋጣሚ ነበረ እዛ የተቀጠርሽው አስተናጋጅ ነበርሽው ወይስ አይደለም? ነገሬ መልሽልኝ። ምንድን ነው እሱ? ተናገሪ እኮ እያልኩሽ ነው። ሜሊክ መልሽልኝ እያልኩሽ ነው። በአጋጣሚ ነው ወይስ አይደለም? የዛን ጊዜ አስተናጋጅ ነበርሽው? ኖህም ይናገራል። አትጮህ አንተ። ማነህ አንተ እህቴ ላይ የምትጮህ? ማነኝ ነው የምትለው? አንተ ራስህ ማነህ? ማነህ አንተ? ተረጋጉ እባካችሁ ሰዎች። ማን ስለሆንክ ነው እህቴ ላይ እንደዚህ የምትጮህባት? አንተ ይበቃችኋል። በቃ ሁላችሁም አቁሙ። አባዬ ምን እያልክ ነው ያለኸው? ለምንድነው ዝም የምንላቸው? ለምንድነው አባዬ እነዚህን ሰዎች አመንካቸው? ነገሩ ከተረጋጋ በኋላ ሻሚትም ወደ እሷ ጋር ቀረብ እያለ ሱምሩ፣ ከበፊት ጀምሮ አንቺ እነዚህ ልጆች የአንቺ ልጆች እንደሆኑ ታውቂ ነበር አይደለም? ሻሚቴ ይወል ልነግርህ ፈልጌ ነበረ። መጀመሪያውኑ ልነግርህ ፈልጌ ነበር። በእውነትም እምልልሃለሁ እኔ ምንም ነገር መደበቅ አልፈለኩም ነበር። ነገር ግን አንተ ታመህ ነበር፣ ሕመም ላይ ነበርክ። እንደዚህ አይነት አስደንጋጭ ነገር ብነግርህ ደግሞ ሕመም ይባባሳል፣ ብዬ ነው። እንደዛ ነው። እንዲባክሽ ታስታውሻለሽ? ከረጅም ዓመት በፊት ይዛቅ ልጃችን የሁለት ዓመት ህፃን እንደነበረ ነግሬሽ አስጠንቅቄሽ ነበረ። በድጋሚ አንቺ ላይ ያለኝን እምነት የሚያሳጣ ነገር እንዳታረጊ ብዬሽ ነበር። አንቺን እንድጠራጠር የሚያደርግ ነገር አንድ ነገር ካገኘው አጠፋሻለሁ አለው ብዬሽ ነበረ። አይደለም እንዴ? ይህን ነገር አላስጠነቀቅኩሽም ወይ? ቆይ፣ አንድ ጊዜ አንድ ጊዜ አባይ፣ አንድ ጊዜ ምንድን ነበረ የተፈጠረው? አባይ፣ እኔ የሁለት ዓመት ህፃን እያለው ምን ተፈጥሮ ነበረ? ነግሬሽ ነበረ። እሱ የሁለት ዓመት ህፃን እያለ አጠፋሻለሁ አለው ብዬሽ ነበረ። ሽባ ረግሻለሁ ብዬሽ ነበር። አደለም? ነግረሽ አልነበረም ወይም? አባዬ ምንድን ነው ምጮሁ? ምንድን ነው የተፈጠረው? የዛን ጊዜ ንገረኝ እያልኩ ነው። እኔ የሁለት ዓመት ህፃን እያለሁ ምን ተፈጥሯል? ይናገራል አባዬ፣ ምን ነበር የተፈጠረው? ስለምንድን ነው የምታወሩት? እናታችሁ በደንብ አድርጋ ታውቃለች። ምን ተፈጥሮ እንደነበረ በደንብ ታውቃለች። ሻሜት፣ በእውነት እምልልሃለሁ አንተ እንዳሰብከው በፍጹም እኔ ምንም ያደረግኩት ነገር የለም ሁሉም ነገር ውሸት ነው ብዬ ነግሬ ነበረ። ስለምንድን ነው አሁን ደግሞ በድጋሚ የምጠይቀኝ? የዛን ጊዜ ነግሬች ነበር አደለም እንዴ? አስጠንቅቄሽ ነበረ። መናገር የምትፈልጊው ነገር ካለ ተናገሪ። የዛን ጊዜ ተንበርክከሽ እግሬ ላይ ወድቀሽ ለምነሽኝ ነበር አደለም እንዴ? እውነቱን ተናገሪ። ከዛ በኋላ ይቅርልሻለሁ ብዬሽ አልነበረም ወይ? ነገር ግን በድጋሚ እንደዚያ አይነት ነገር ቢፈጠር አጠፋሻለሁ። ሻለው አላልኩሽም ወይ? ጥርጣሬ ውስጥ የሚከት ነገር ድጋሚ ብሰሪ እግል ሻለው አላልኩሽም ወይ? ህክመትም ትናገራለች። ወንድሜ ምን እያልክን ያለው? ከዚህ ቀደም በአንተ ላይ ወስልታብ ነበር ማለት ነው ወይስ ደግሞ ምንድን ነበር የተፈጠረው? አልገባኝም። የሳትም ይናገራል። አባዬ ምንድን ነው የተፈጠረው? ባንተ ላይ ወስልታ ነበር ወይ? ነገር ምንድነው የተፈጠረው? አስረዳን። በጣም ያሳዝናል። በእውነት ዝምሩ፣ በጣም ታሳፍሪያለሽ። ምን አይነት ነገር ነው እኔ ላይ እየሰራሽው ስራ? እነዚህ ሁለት ልጆች እዚህ ዋጠገባችን አጠገባችን ሆነው ሲኖሩ ይህን ሁሉ ወራት ከኛ ጋር አብረው ሲኖሩ ያንቺ ልጆች መሆናቸውን እያወቅሽ ከኔ ጋር ቁጭ አድርገሻቸው ሳትናገሪ፣ ምን አይነት ድፍረትና ሀፍረተ ቢስ መሆኑ! ምን አይነት ነገር ነው ያደረግሽው? ምንድነው የበደልኩሽ? እንደዚህ አይነት ነገር የምታዋርጂ፣ እንዴት አትነግሪኝም? እናቷም ትናገራለች፣ እኔ ጣልቃ ገብቼ ነበረ። አንቺም አንቺም ታውቂ ነበረ? የልጅሽን ጉድ ታውቂ ነበር አንቺም ለእኔ አልተናገርሽም። ይህን ሁሉ እያወቅሽ ሁለታችሁም አበራችሁብኝ፣ እናትና ልጅ። እየማልኩልህ እኮ ነው ያለሁት። ለምንድነው የማሰማኝ ቆይኔን? በእውነት ላሉ ልነግር ነበረ፣ እውነታውን ልነግር ነበረ፣ ነገር ግን ቀስ በቀስ እማየ። ምን እያልሽ ነው ያለሽው? ምንድነው እሱ ቀስ በቀስ የምን ቀስ በቀስ ነው አሁን? እውነታውን ማወቅ እፈልጋለሁ። አባዬም እማየም ልትነግሩኝ ይገባል። እኔ የሁለት ዓመት ህፃን እያለሁ ምንድነው የተፈጠረው? ነገሩኝ። ምንም አልተፈጠረም ልጅ ይዛት። ሁሉም ነገር ውሸት ነበረ፣ ቤተሰባችንን ለመበጥበጥ የተመሰረተ ውሸት ነበረ። ምንም ነገር አልተፈጠረም ልጅ ባክህ

ተራ ሐሜት ነበር ያለችው። የዛን ጊዜ እንደዛ ነበር ያለችው። አሁንም ግን አታፍርም እናታችሁ። አሁንም አታፍርም። ሀሜት ነው እያለች ነው፣ ውሸት ነው እያለች ነው። እሱ ምሩ። በእውነት እንቃርጌ በገልሽ ደስ ይለኛል። እጨርስሻለሁ። አባዬ እባክህ ተረጋጋ፣ ተረጋጋ። እኔ እውነታውን የተናገርኩት ተራ ወሬ ነበረ ውሸት ነበር። ህክመትም ትናገራለች። ወንድሜ፣ ፈጣሪ ይቅር ይበለኝ እንጂ አይምሮ ውስጥ እየተመላለስ ያለው ነገር በጣም መጥፎ ሀሳብ ነው ወንድሜ። ማን ያውቃል? አሁን ማን እርግጠኛ ይሆናል? እነዚህ ሁለት ልጆች ኢሳትና ሀርካ፣ እነዚህ ልጆች የምትላቸውስ ያንተ ልጅ መሆናቸው በምን ይታወቃል? ፈጣሪ ይቅር በለኝ። ግን እያንተ ልጆቹ ባይሆኑስ? ምን አልሽ አንቺ? በእውነት ልሻለሁ ሄክመት፣ እገልሻለሁ። በድጋሚ እንደዚህ እንዳትጸዳጅ ባፍሽ ሰነጣ ጥቄ ነው መጨርስሽ፣ እያለች ተነስታ ጉሮሯን ልታንቃት ስትል ጥልቅም ያረጓታል። እገልሻለሁ! እንዴት እንደዚህ አፀያፊ ነገር እኔ ላይ ትናገሪያለሽ? አሁን አይደለም ጀግና መሆን ያለብሽ። ሆኖች ስምሩ መጀመሪያ እንደፈለግሽ የትም ስትጨፍሪ ትኖሪያለሽ፣ በባልሽ ላይ ይሄሽ። ከዛ በኋላ ደግሞ ሰው ለመማታት የሚያምርሻል፣ ሀፍረተቢስ። በመጨረሻም ሜሊክና ኖህ እጅ ለእጅ ተያይዘው እንሄድ፣ ከዚህ በቃ፣ ሳት የሚያስቆማቸዋል። አይሆንም፣ አይሆንም። ወዴን ነው እሱ የምትሄዱ ትባካችሁ? በፍጹም መሄድ የለባችሁም። እንደዛ ብሎ ነገር የለም፣ የትም አትሄዱም። ወዴን ለመሄድ ያሰባችሁ ትባክ? ጀግናው፣ ንገረኝ እስኪ። ይኸውልህ፣ ዞር በልልን ከመንገዳችን ላይ ዞር በል። አልሄድም እያልኩ ነው። አንተ እንዳሰብከው እዚህ ቤት ውስጥ ዝም ብለህ ዘው ብለህ ገብተህ የምትወጣበት አይደለም። ከኛ ጎን እዚህ ቤት ውስጥ አብራችሁ ሰው መስላችሁ ተመሳስላችሁ ሰዎቹ ኖራችሁ ነበረ። መጥፎ ሀሳብ ይዛችሁ ስለዚህ፣ ለዛ ዋጋ መክፈል አለባችሁ። ዝም ብላችሁም አትወጡም። ኢሳቴውን አዳምጠኝ በመሃላችን በጣም መጥፎ ነገር አለ። የተፈጠረውን ነገር ባታባብሰው ደስ ይለኛል። ስለዚህ ዞር በልልን። ከእናንተ ቤት መውጣት ነው የምንፈልገው። አዎ ጉዳዩን እንኳን በደንብ ተናግራለሁ። በጠበጣችሁን። መጥፎ ሀሳብ ነበር ይዛችሁ የመጣችሁት። አባባሳችሁት። አሁን አንድ ጥያቄ አለኝ። ይኸውልህ አዳምጡኝ፣ ሁለታችሁም ከእናንተ ጀርባ ያለው ሰው ማን ነው? እሱም ማወቅ እፈልጋለሁ። ይኸውልህ፣ ይሳት የማይረባ ነገር አትናገር። ዞር በልልን እንሄድበት እያልኩ ነው። ከእኔ ጀርባ ያለችው እህቴ ነች፣ ሜልክ ነች ያለችው። ከሜልክ ጀርባ ያለሁት ደግሞ እኔ ነኝ። ወንድማ ነው እኛ ጀርባ ማንም የለም። እረ እባክህ፣ ነገሩ እንደዛ ነው። እና እንደዛ ከሆነ ማነው እቅድ ያወጣው? እባክህ፣ ይህን እቅድ ያወጣውን ሰው ልነግረኝ ትችላለህ? ኖህ፣ ዝም ብለን እንውጣ ከዚህ ቤት። አቶ ጭም እያልኩሽ መሰለኝ። አሰሚም እንደ አንቺ። ለምሳሌ ልትነግሩኝ የምፈልገው ነገር የሳቱን ጉዳይ ማነው ያቀደው? መቼም ያንተ ነው አደለ? የሜሊካ አይሆንም። ኢሳት እየነገርኩህ ነው ያለሁት። ለመጨረሻ ጊዜ ዞር በር እያልኩ ነው። ከዚህ ቤት እንውጣበት እያልኩ ነው። ለምንድን ነው እሱ የማይገባህ አንተ ኖህ? የማን ውሻ ነቋያት ማን ላይ ነው የምትለው? ባክ ብሎ ሲናገር ኖ ተናዶ በቴስታ ብሎ ይዛትንም መሬት ላይ ይዘርረዋል። ወደቀበት ተነስቶ ምንም አልሆንኩም አባዬ፣ ምንም አልሆንኩም። ዞር እያለች ሜሊክ እናቷን ትመለከታለች። የምትናገረው ነገር የለም ሜሊክ፣ ምንም የምትናገረው ነገር የላትም። እሱ አሁን ከዚህ ቤት እንውጣ፣ በቃ እህቴ እንውጣ። እጅ ለእጅ ተያይዘውም ይወጣሉ። በሌላ በኩል ቤት ውስጥ ይሳት አሁንም እየተናገረ ነው። እንዴት እንደዚህ አይነት ነገር ታደርጊያለሽ? እንዴት የሚወድሽና የሚያፈቅርሽ ባልሽ ላይ እንደዚህ አይነት አጸያፊ ነገር ታደርጊያለሽ? መልሽልኝ እንጂ ማየ፣ መልሽልኝ እያልኩሽ ነው። ምን እያልክን ያለው ልጅ? ለምን አትረዳኝም? እኔ በፍጹም እነሱ እንደሚያወሩት አላደረግኩም። ምንም ነገር ያደረግኩን ነገር የለም። በእውነት ላለው ምን ላለው ልጅ ምንም አላጠፋውም። እኔ ውሸት ነው ሁሉም ነገር። እኔ በአባታችሁ ላይ ምንም አይነት ነገር አላደረግኩም። ተራ ወሬና ሀሜት ነበረ። ምን እያልሽኛለሽ? ማየ ስለዚህ ውሸት አሞ አባዬ ነው ማለት ነው። አባዬን ውሸታም እያልሹ ነው ማለት ነው። ከሁለታችሁ ውሸታም ማለት ነው። ህክመትም ትናገራለች። ተረጋጋ፣ ተረጋጋ ልጅ ይሳ ተረጋጋ። አባትህ ማን እንደሆነ አልታወቀም ገና። አባዬ፣ አባዬ አትበል እባክ። ወንድሜ ይሳ ተረጋጋ እባክ። ምንድን ነው እሱ መረጋጋው? ወንድሜ ጃን እንዴት ነው መረጋጋው? ምን እንደተፈጠረ አሰማም እንዴ? እየገባኛል ወንድሜ፣ ነገር ግን ምን ማድረግ እንችላለን? አሁን መረጋጋት ነው ያለብን። ህክመትም ትናገራለች። ኖህና ሜሊክ ሁሉንም ነገር እነሱ ናቸው ያቀዱት ማለት ነው። አይደለም እንዴ? አዎ፣ አቅደውና አለመው እዚህ ቤተሰብ ውስጥ ገቡ። አዎ፣ ልጃችንን አጠመዱ በተለያየ መልክ ሜልክም ገባች። ኖህ ገባ። ምናልባት ግን የምጠረጥረው ነገር እነዛ ልጆች ብቻቸውን ይሄን ነገር አይፈጽሙትም። አዎ ሱምሩና እናቷ በዚህ ጉዳይ ላይ እጃቸው ይኖራል። የሱምሩ እናትም ተናዳ ትነሳለች። ምን እያልሽን ያለሽ አንቺ ልጅ? ምን ልል እችላለሁ እባክሽ ምን ልቶኝ ነው አንቺ ላይ እግርሽ እንደዛ እንዲታመም ያደረገችን ሴት እንዴት ወደዚህ ቤት ውስጥ እንድትገባ ታደረጊያለሽ? ሜሊክ ምን ልትሰራ እዚህ ቤት ውስጥ እንድትገባ እንዳደረጋችሁ ልታብራሩ ይገባል። አንችንሽ። አዎ አንችንሽ የፈቀሽላት እዚህ ቤት ውስጥ እንድትኖር። አንችንሽ አመጣሻት አይደለም። አዎ፣ ተረጋግተሽ ተቀመጭ። ገና ብዙ የምናገረው ነገር አለ። አንድ እውነት ደግሞ ልትሰማ ይገባል። ወንድሜ ያልሰማኸው እውነት አለ። ህክመት ወንድሜ በዚህ ከተማ ላይ የናጠጥ ከሀብታም መሆንህን አጣርተዋል። አዎ፣ ሀብታም መሆንህን ካወቁ በኋላ እነዛ ልጆች ጠጋ በማለት ይህንን ሀብትህን ለመካፈል ነው። ይህ ሁሉ ነገር ወጥመድ የሚበዛው ሀብትና ንብረትህን ፈልገው ነው። ሊካፈሉ ነው አይደለም እንዴ? አዎ በእናታቸው በሱምሩ በኩል ፊትለፊት ቆመው የተጋፈጡ ለዚህ ነው የእሷ ልጆች ነን ይላሉ። ከዛ በኋላ ሀብትህን ይካፈላሉ። እማይአፍሩ ናቸው። በእርግጥ ከማን ተወልደው ይሄ ብቻ አይደለም። እናታቸውንም አግተዋት ነበር። ገንዘብ አንጭ እያሉ በየጊዜው ጭቀጭቋት ነበር። አለበለዚያ ለባለቤትሽ ሚስጥሩን እናውጣለን እያሉ እያስጨንቋትም እንደነበረ ደርሸበታለሁ ወንድሜ። እውነት ነው አይደለም? ስሙ፣ ተናገሪ። ተመልከችኝ፣ ተናገሪ እውነቱ። ነገር ግን እነዛ ሰይጣን የሆኑ ልጆች ባደረጉት ነገር አልበቃቸውም ነበረ። አሁን ዛሬ ምን እንዳደረጉ ተመልከቱ። ሲቪላይንና እንዲሁም ደግሞ ቻንን ልጆችህን አጠመዱ፣ እነሱን ቀረቧቸው። ምን እያልሽኛለሽ? ማየ ይበቃሻል፣ እያለ ሲቪላይ ትናገራለች። አሁን እንግዲህ የገባ ይመስለኛል ወንድሜ፣ ሁሉን ነገር ግልጽ ያደረኩ ይመስለኛል። አያድርስና ይሄ ሚስጥር ዛሬ ባይወጣ ኖሮ ይሄ ጉዳቸው ባይወጣ ኖሮ ምናልባትም ልጆችህን በማጥመድ እነሱን በማግባት የተለያየ ታሪክ ይፈጠር ነበር። እንዴት አስገራሚ ታሪክ ነው ባክሽ የሰራችሁት ከልጆችሽ ጋር። አንቺ በፍጹም እንደምትናገረው የተፈጠረ ነገር የለም። ምንም አይነት እንደዚህ አይነት ሀሳብ የለም። የማይረባ ነገር አትናገሪ። ጽምሩ እየጮሽ ባታናግሪ ደስ ይለኛል። ምክንያቱም ውሸታም ከኔና ከአንቺ ማን እንደሆነ አሁን ግልጽ ሆኗል። ቻንን እየተመለከተች ሰቪላይ ትጠይቃለች። ይህ ሁሉ ነገር የሚወራው ነገር ግን እውነት ይመስላል እኔ ምን አውቃለሁ? ብለሽ ነው። በሌላ በኩል ሜሊክና ነው እየሄዱ በጣም ደግን ያደረግ ነው። ሁሉን ነገር ትርምስምሱን ማውጣታችን ልክ ነበረ። እንኳንም ጥለን ወጣን ያንን ቤት። አዎ፣ በእውነት እልሻለሁ። እንኳንም መጣን እዚህ ከተማ። አዎ፣ አጣራን እያንዳንዱ ቦታ በረበርን። በመጨረሻ እናታችንን አገኘን ከፍል ለፊቱ አቆምን። እኛ አሉኞችሽ አላት። ምን አይነት ሴት እንደሆነች እናታችን አረጋግጥን። ከዚህ በተጨማሪ እነዛ ማይረቡ ልጆቿን አየንላት። የማይረቡ ምን አይነት ደግሞ የማይረባ ጅላጅል የሆነ የእንጀራ አባት እንዳለን አወቅን። አደለም እኔ አያታችንን ማወቅናት በዛው እንዴት ዘና ያለች አለችን። ጭራሽ ደግሞ አይኗን በጨዋጥባ ጥባ ነች አሁ ሁሉን ነገር ልስልስ አድርጋ በማር የቀባች ጥሩን ያደረግነው ፈጣሪ ፈቅዶልን ነው። ብጥብጥን ነው ያደረግናችሁ። እንኳንም እንኳን እንመጣን ሜሊክህቲ ውድና የተከበራችሁ ቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ መንታ መንገድ ድራማን በቀጥታ በየቀኑ እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁም።